ሰላም ጠና ስትልን፣ ክቡራንት መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሸው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁም ቆዩ። በቅድሚያም ርዕሶቹን ነው። በባህር ዳር የቦንብ ፍንዳታ ተፈጸመ። ሰሜን ጎጃም የደም መሬት ሆነች። ፓርላማው አዋጁን አጽድቆታል። ኢንስፔክተሩ እርምጃ ተወሰደበት። የብልጽግናው ሰው የአብን ፓርቲ ሊፈራርስ መሆኑ ተገለጠ። ሸዋ መግለጫ ሰጠ። በሌለበት እድሜ ልክ የተፈረደበት በቁጥጥር ስር ዋለ። በኢቢኤስ ተከሳሾች ላይ ፍርድ ቤቱ ፈቀደ የጊዜ ቀጠሮውን። ኢትዮጵያውያን የድረሱልን ጥሪ በማቅረብ ላይ ናቸው። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቀየ በባህር ዳር ከተማ በተለይም ደሳ ላይ ጣሰው የሚመራው ቢያድን አንጃ ከፍተኛ ጉዳት ደረሰበት መሆኑ ነው የተገለጸው። በሶስተኛ ጊዜ ነው በባህር ዳር ከተማ ጀነራል አበባ ታደሰ ህንፃ አቅራቢያ የቦምብ ፍንዳታ የተፈጸመ መሆኑ የተገለጸው። በአረጋ ከበደ አንጃ ላይ ያኮረፈው የጣስያ አንጃ በእጅጉ ያበሳጨው እንደሆነ መረጃዎቹ አመላክተዋል። ስለደረሰው ጉዳት ዝርዝር ወደፊት ይዘን የምንመለስ መሆኑን እንገልጻለን። በቦምብ ጥቃት በሌላም በኩል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርግድ በብልጽግና መራሪ አጃቢዎች ላይ ጉዳት ማድረስ መቻሉም ነው የተገለጠው። ከዚህ በፊት የተቋሙ አመራሮችን ጨምሮ በርካታ ያገዛዙ ሚሊሻና የመከላከያ አባላቶች በደፈጣ ሰርጎ በመግባት ድንገተኛ መብረቃዊ ጥቃት በማድረስ ልማደኛ የሆነችው የቆላው መብረቅ ሻለቃ አመራሮች ትኩረት ያደረገው ቦምብ ጣይ አስርጋ በማስገባት ጠላትን ሙትና ቁስለኛ ማድረግ መቻሏ ነው የተገለጠው። ጥቃቱን የተፈጸመው የራሳቸው ሕዝብ እየዘረፉና እያሰቃዩ፣ በመስከርና በድሎት ለመኖር እየተፍጨረጨሩ የሚገኙትን ሆድ አደር አምላኬ ካድሬዎችን እንደተለመደው ሆቴሉ ላይ በበርካታ አጃቢዎች ተከበው፣ በዛም የሰላምና የደህንነት ጽህፈት ቤት ኃላፊ ወይዘሮ አስቴር ሚሊሻ ጽህፈት ቤት ዋና ኃላፊ ምክትሉ አቶ ይበልጣል አቶ ማሙዬን ጨምሮ ሌሎች የስድስት ወረዳ አመራሮች ከባድና ቀላል ቁስል የደረሰባቸው ሲሆን፣ በብዛት አመራሮቹ ሲያጅቡ የነበሩት የመከላከያ አባላቶች ውስጥ ስምንቱ እስከ ወዲያኛው መሸኘታቸው ነው የተገለጸው። በአማራ ፋኖ እየተደረገ ያለው ትግል አሁን ቀጥሎ ወደፊት እየገሰገሰ ሲሆን በጎጃም አገው ምድርም ሶስተኛው ክፍለ ጦር የአስር አለቃ ኤፍሬም አጥናፉ ብርጌድ ጥሎት የነበረውን እግድ ማንሳቱ ነው የተገለጠው። ከአዲስ ቅዳሜ ከተማ አድጓ ተራራ ላይ ተቀብሮ የህዝባችንን ህይወት አደጋ ውስጥ የጣለውን ጸረ አማራ ብልጽግና ቡድን ከመጋቢት 12 2017 ጀምሮ ምንም አይነት ሸቀጣሸቀጥ ከአዲስ ቅዳሜ ከተማ ወጥቶ በወረዳ ውስጥ የሚገኘው ፋኖ ወደሚተዳደራቸው ስምንት ቀበሌዎች እንዳይደርስ የከተማው በሮች በታጣቂዎች ማስጠንቀቂያ ጨምሮ እንደታገደ ይገለጻል ነው ያለው። ይህንንም ተከትሎ ነው የአማራው ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር የአስር አለቃ ኤፍሬም አጥናፍ ብርጌ ጥላት የዘጋቸውን የከተማው በሮች በኃይል አስከፍቶ ለህዝባችን ነጻ የመንቀሳቀስና ሰርቶ የመኖር መብት ነዋሪዎቹ እስከሚፈቅድ ድረስ ያለውን ሁኔታ ጥንቃቄ ባለው መልኩ እንዲሰራም አሳውቋል። በዚሁም መሰረት በተለይም በጠላት ኦፕሬሽን ከመሰራታችን በፊት የዘነጋናቸውን የከተማውንና በሮች ለቆ ወደ ቀበሬው አድጓ ተራራ በመሸሽ ቀጣይ ለምናደርገው ኦፕሬሽን ሌላ ማስጠንቀቂያ መልስ ክናስተላለፍ ድረስ ከመጋቢት 2017 ዓ.ም ጀምሮ አውጀን የነበረውን ወደ አዲስ ቅዳሜ ከተማ ያለመግባት እግድ በዛሬው ዕለት አንስተናል ሲል ነው የገለጸው። የአማራ ፋኖ በተለያዩ የአማራ ግዛቶች እያደረገ ያለው ተጋድሎ አሁንም ጠንክሮ የቀጠለ ሲሆን የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድም ህዝብ ግንኙነት መግለጫም ሰጥቷል በሚያደርጋቸው ተጋድሎች ላይ እጅግ አመርቂ ውጤት እያመጣ እንዳለም ነው እየተገለጸ የሚገኘው ሸዋ አሁን ጠንክሮ መቀጠሉንም ገልጿል በተለያየ ቦታዎች የተደረጉትን ተጋድሎች በተመለከተ በተለይም የአገዛዙ ኃይል እያወደመ እያፈረሰ የሄደባቸውን አካባቢዎች ጭምር በመቆጣጠር ላይ እንዳለም ነው የገለጸው ፋን በአማራ ፋኖ ሸዋ ከሰም ክፍለ ጦር እንደገለጸው ከሆነ በአረርቴ ከተማ ነዋሪ ማህበረሰብ ላይ አገዛዙ ቁማር ሲጫወት መሆኑን የውስጥ መረጃዎቹ አሳውቋል። ይሁንና በከተማው ላይ የፋኖን ሽምቅ ምት መቋቋም ሲያቅተው አገዛዙ ከተማዋን ላለፉት 18 ወራት በአስቸኳይ ጊዜ አዋጅ ስር በመሆኗ ከምሽቱ አንድ ሰዓት በኋላ ማንኛውም ግለሰብ መንቀሳቀስ እንደማይችል እየታወቀ አሁን ላይ ህዝቡ በምሽት ሮንድ ጥበቃ በሚል ሰበብ በምሽት በማስወጣት ለመረሸንና ፋኖ መታቸው የሚል የከሰረ የፖለቲካ ትርፍ ለማግኘት መወሰኑን አውቀናል ይላል በመግለጫው። ታዲያ ይህንን በተመለከተ የተከበረውና የምንወደ ከተማችን ነዋሪ ማህበረሰብ ከከሰር ስርዓት ቁማር ተጎጂዎች እንዳትሆኑ የራሳችሁን ጥንቃቄ እንድታደርጉ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ማሳሰብ ይወዳል ሲል ገልጠዋል። ይህ በእንዲህ እንዳለም ከባልጭ ወደ ተለያዩ የሸንኮራ ቀበሌዎች አገዛዞ የዘረጋቸው መንገዶች በአስቸኳይ በሶስት ቀናት ውስጥ ተከፍተው ማህበረሰቡ የትራንስፖርት አገልግሎት የማያገኝ ከሆነም ከመጆ አራርቲና ባልጭ ያሉ ወረዳ መንገዶችን የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባሉ ብርጌድ የሚዘጋ ከመሆኑ በላይ ማንኛውንም ክልከላ ጥሶ የሚንቀሳቀስ ማንኛውም ተሽከርካሪዎች ላይ እርምጃ እንደምንወስድ መሆኑን ለሰላም ወዳዱ ህዝባችን እናሳውቃለን ሲል ገልጸዋል። ይህ በምስሉ ላይ የምታዩት በዚሁ በሸዋ በተለይም የሃይማኖት ተቋማቶች ጭምር ሳይቀር ሲያፈርስና ሲያወድ እየነበረው የገዢው መንግስትን ባደረጋቸው የፋኖ ትላልቅ ተጋድሎች ውጤታማ የሆኑ ስራዎችን በመስራት አካባቢው ነፃ ማውጣቱ ነው የተገለጸው። የሃይማኖት ተቋማቶች ጭምር በማፍረስና በማውደም ከፍተኛ ጉዳት ማድረሱም ነው የተገለጸው። ይሁን እንጂ ፋኖ የሃይማኖት ተቋማቶችንና ሌሎችንም አሁን በማስጠበቅና ቁጥጥሩ ስር ማድረጉም ነው የተገለጸው። በተደጋጋሚ ጊዜያቶች በፋኖች ላይ የሚደረገውን ተጋድሎ አጠንክሮ የቀጠለው የአማራ ፋኖ በሸዋ ከህዝቡ ጋር እያደረገ ያላቸው ተጋድሎች ውጤታማ እንደሆነም ነው የገለጸው። በአደረጓቸውም ተጋድሎች እንዲህ ሲሉ ገልጠውታል። በሸዋ ጠቅላይ ግዛት እዝ በመርሃ ቤት አውራጃ ከሚዳና ከአለም ከተማ በሁለት አቅጣጫ ወደ ሬማ የተንቀሳቀሰው የጠላት ኃይል ልዩ ስሙ ጃራ በሚባልና አፈርባይኔ በሚባሉ አካባቢዎች ከንጋቱ 12 ሰዓት ጀምሮ የአፄ አምደ ጽዮን ኮር ራምቦ ክፍለ ጦር ማንበግር ሻለቃና ነበልባል ሻለቃ ላስጨራሽ ትንቅንቅ በማድረግ የአገዛዙን ወንበር ጠባቂ ጥምር ኃይል አይቀጡ ቁጣት እየቀጣ ነበረ። እንግዲህ በዚህ አውደ ውጊያ የጠላት ሰራዊት ሙትና ቁስለኛ ሲሆን በተጨማሪም ከንጋት ጀምሮ የንጹሃኖችን ቤት ሲደበድብ የሙስሊሞችን የእስልምና የመስጂድን አጥር ጭምር ሲያቃጥልበት የነበረውን አንድ ዙያ ሶስት ከባድ መሳሪያ ነበልባሎቹ ከጥቅም ውጭ አድርገውታል ማለት ነው። ተጋድሎ እየቀጠለ መሆኑን እያስረዳው የአማራ ፋኖ በሸዋ በተለይም በሃይማኖታዊ ተቋማቶች ላይ እየደረሱ ያሉት ጉዳቶች አሁንም ጠንክረን ነፃ በማውጣት እንታገላለን። ሸረሮ ተራራው፣ ቁልቁለቱን፣ ወንዙን እየቆራረጠ ትግሉን አጠናክሮ የቀጥለው የአማራ ፋኖ አሁንም ወደፊትም ይገሰግሳል ሲል ነው የገለጸው። በተለያዩ ቦታዎች የሚያደርጋቸው ተጋድሎች ወደኋላ የማይመለሱ እንደሆነ ነው ፋኖቹ የገለጹት። በምንም ተራራ በምንም ቁልቁለት ውስጥ ቢሆን ይህንን የአማራ ሕዝብ ነፃ ለማውጣት አሁንም ትግላችንን አጠናክረን እንቀጥላለን ሲሉ ፋኖቹ ገልጠዋል። ጎጃም በጎጃም ቀጠና የዘመቻ አንድነት የ12 ቀናት አውደ ውጊያ ያገዛዙን ሀይል ላይ የደረሰው ኪሳራ እጅግ ከፍተኛ መሆኑን ገለጸ። በዚህም የተገደሉት ከ1063 በላይ የቆሰሉ ከ661 በላይ የተማረኩ ከ77 በላይ መሆናቸውን የአማራ ፋኖ ወታደራዊ መምሪያ ገልጿል። ትግሉን አጠናክሮ እየቀጠለ የሚገኘው የአማራ ፋኖ በአሁኑ ሰዓት ከፍተኛ ድሎችን መጎናጸፉን ነው የሚገልጸው። የአማራ ፋኖ አንድነት ግዴታችን በመሆኑ ሁላችንም አምነንበት ስንሰራ የቆየንና እየሰራን ሲሆን፣ የድርጅታችን ስያሜና አመራርን በጥቂት ቀናት ውስጥ ይፋ እናደርጋለን ሲሉ ወታደራዊ ትጥቃቸው የታገሉ ውጤቱን እያመጡ የሚገኙ የአማራ ፋኖች ይህንን ገልጸዋል። የአማራ ፋኖ በጎጃም ወታደራዊ ኮማንደርን በተመለከተ ወቅታዊ ሪፖርቱንም እንደዚሁ ገልጸዋል። በጎጃም ግንባር አጠቃላይ ዘመቻ አንድነት ድሎችን ቁጥራቸውና መረጃቸው እጅግ በርካታ መሆናቸውን ከገለጸም በኋላ ከሰማንያ ሁለት በላይ ልዩ ልዩ ቦታዎች ላይ ውጊያ ማድረጉንም ገልጸዋል። በተለይም ከፍተኛ ድሎችና መረጃዎች በጎጃም ግንባር ከአንድ መቶ አንድ በላይ ውጊያ መካሄዱን ከገለጸ በኋላ በአብዛኞቹ ማለት ይቻላል ሁሉንም በቁጥጥሩ ስር አድርጎ ትልልቅ ድሎች መጎናጸፉ ነው የገለጸው። በተደረጉትም ውጊያዎች ላይ 19 አውደ ውጊያዎች የተደረጉ በተመሳሳይ ቦታና በተመሳሳይ ጊዜ እንደሆነም ነው የገለጸው። በዚህም ውጊያ በሁለት ቦታዎች ላይ ሞርተሮችን 82 የተጠቀምን ሲሆን 12 ቀን የፈጀውን ውጊያ ከዘጠኝ ክፍለ ጦሮች እና ዘጠኙን ክፍለ ጦሮች በጋራ በውጊያው አሰልፈናል ሲል ነው የገለጸው። አጠቃላይ በዘመቻው አንድነት በጠላት ላይ የደረሰው ኪሳራ የተደመሰሰው የጠላት ኃይል 163 ሲሆን ከነዚህም ውስጥ አዋጊ ኮሎኔሎች፣ የሚኒሻ እና የአድማ ብተና አመራሮች እንደሚገኙበትም አክሎ ገልጿል። በዚህ ዘመቻ የቆሰሉ የጥላት ኃይል ከ666 በላይ የተማረኩት ደግሞ ከፍተኛ ቁጥር ያላቸው ከ77 በላይ መሆኑን የገለጸው ይህ ፋኖ ኃይል ድሽቃዎች፣ ብሬኖች፣ ስናይፐሮች፣ ክላሾች፣ ሽጉጦች፣ መገናኛ ሬዲዮኖች፣ የእጅ ቦምቦች፣ ልዩ ልዩ ተኳሾችን፣ ፓትሮሎችን፣ የጠላት ኮምፒውተሮችን፣ ከፍተኛ ቁጥር ያለው ከህዝብ የተዘረፈ ቡና፣ በኮሮኔሪዎች ክስ የተማረከ ገንዘብ ከመቶ አርባ ሺህ በላይ፣ ከፍተኛ ቁጥር ያለው የአፈር ማዳበሪያ። በዘመቻ አንድነት ከጠላት ነፃ የወጡ ከተሞችና የጠላት ይዞታ አርፋ፣ ቁጬ፣ ብርአድማ አማሪት ዋሻራ አሽፋ በዘመቻው ነፃ የወጡ መሆናቸውን ነው የገለጠው። ትግሉ አሁንም ጠንክሮ ቀጥሏል። ወደፊት በምናደርጋቸው ተጋድሎች ህዝባችን ከጎናችን መቆሙ ደግሞ ውጤታችንን እጅግ ትልቅ አድርጎታል ሲል ግን ገልጠዋል። የአብን የወደፊት እጣ ፈንታ አነጋጋሪ መሆኑ ተገለጸ። አቶ ዘሪሁን ገሰሰ ስለ ድርጅቱ ጋይ ጥርጣሬም አስረድተዋል። የአማራ ብሔራዊ ንቅናቄ አብን በከፍተኛ አመራር አባል የሆኑት አቶ ዘሪሁን ገሰሰ ስለ ድርጅቱ ጋይነትና የወደፊት እጣ ፈንታ ጥርጣሬ የሚፈጥር መግለጫ መስጠታቸው ተገለጸ። አቶ ዘሪሁን ይህንን በተመለከተ እንደገለጹት ከሆነ አሁን አብን አደጋ ውስጥ ነው ሲሉ ነው አክለው የገለጹት። የአብን ከፍተኛ ችግር መግባቱን የገለጹት እኚሁ ኃላፊው በተለይም ጠቅላላ ጉባኤውን የመጥራትና ስልጣን ያለው የአብን ብሔራዊ ምክር ቤት ብቻ እንደሆነ ይህ ምክር ቤት ደግሞ ሙሉ በሙሉ መፍረሱን ነው የገለጹት። የአብን ማዕከላዊ ኮሚቴ ጉባኤን ለማካሄድ በስልጣን ቢኖረውም ያለ ጉባኤው ሳይሳካ በመቅረቱ አዲስ ጉባኤ ለመጥራት የዚህ ኮሚቴ አዲስ ውሳኔ እንደሚያስፈልግም አሳውቀዋል። በተጨማሪም የማዕከላዊ ኮሚቴ ውሳኔ ሳይኖር የሚደረግ ጉባኤ በህገ ወጥና ወንጀል እንደሆነ ያስረዱት አቶ ዘሪሁን ምርጫ ቦርዱም ህገወጥ ጉባኤዎችን እንደማይደግፍ ያላቸውን እምነት ገልጸዋል። አብን በሚል ስም ማንኛውም አይነት ጉባኤ የሚጠራ አካልም ከህግ ውጭ እየተንቀሳቀሰ መሆኑን ነው አጽንኦት የገለጹት አቶ ዘሪሁን ገሰሰ። በሚሊዮኖች የሚቆጠሩ ሰዎች ተስፋ የነበረው ድርጅት ዛሬ በእንዲህ መሆኑ አሳዛኝ ነው ሲሉም ነው የገለጹት። አንድ ፓርቲ ከመመስረት ውጭ አሁንም አብንን በሚል ስም የሚንቀሳቀስ አካል ህጋዊ እንዳልሆነም ነው የተናገሩት። ይህ ጉዳይ በአማራ ክልል ፖለቲካ ውስጥ አነጋጋሪ ሆኖ ቀጥሎበታል። የብልጽግናው ኢንስፔክተር እርምጃ ተወሰደበት። በደብረ ታቦር በትናንትናው ዕለት ነው ምሽት ላይ ኢንስፔክተር በለጠ አስማማው የተባለው ግለሰብ በተለይም ንጹሐንን ሲገድልና ሲያስገድል ከፍተኛ መከራና ስቃይ ሲያደርግ የነበረው ግለሰብ እርምጃ የተወሰደበት መሆኑ የተገለጸው። ከኢህአዴግ እስከ ብልጽግና ከኮስትናብል እስከ ኢንስፔክተር የሕዝብ ሰላም ሲነሳ የኖረው የመጨረሻው በነ ስም አይጠሬ ተመልምሎ ስምንተኛ ክፍል ካርድ የገቢዎች አመራሮ ተመድቦ በአንድ በኩል ህዝቡ በግዴታ እያስገበረ የብልጽግና ፋይናንስ ሲያሰለጥን የነበረ፣ በሌላ በኩል ደግሞ የደህንነቱ ስራ እየሰራ የመንግስት ሰራተኞችና የከተማውን ወጣቶች ደም አስገብሯል ነው ያሉት። በትላንትና ሁለት ንስሮቹ እጅ ላይ ወድቆ እርምጃ ተወስዶበታል ብለዋል። በደብረታቦር እንደ ባህር ዳር በሁሉ መንግስት የሚመራ በተለይም ከንቲባዎቹ ሁለት ናቸው። በዚህም አንዱ ከንቲባ አንዱ የጫካ ከንቲባ እየሆነ ሀገሪቱን ወይም ክልሉን እየመሩ እንዳለ ነው እየተገለጸ የሚገኘው። በተለይም በአሁኑ ሰዓት የአማራ ክልል ምንም አይነት ኃላፊነትን ወስዶ በአግባቡ ስራውን እየሰራ እንዳልሆነም ነው እየተገለጸ የሚገኘው። በተለያየ ጊዜያቶች የሚደረጉት የማሮ አፋኖ ተጋድሎ ጠንክረው በመቀጠላቸው ከፍተኛ ቁጥር ያታላቸው ወታደራዊ ስልጠናዎችንም እየሰጠ መሆኑን ተገለጸ። በፌዴራል መንግስት ደረጃ እንኳን እንዲህ አይነት የመከላከያ ኃይል ስልጠና የሌለ እንደሆነ እየተገለጸ በሚገኝበት የአማራ ፋኖ አሁን እጅግ በሚገርም ሁኔታ ወታደራዊ ስልጠናዎችን በመስጠት ላይ እንደሆነ ነው የሚገኘው። ይህ ወታደራዊ ስልጠናዎችና የአማራ ፋኖ ኃይል መጎልበት ያስደነገጠው የመንግስት ኃይል ግፍ በሞላ ሁኔታ ጭፍጨፋ ማካሄዱም ተገልጿል። ጎጃም ሜጫ ወረዳ ብርቃ ከተማ የደም መሬት ሆነች። እጅግ አሳዛኝ ግፍ የተፈጸመባት ምድር መሆኗ ያበሳጨው የአማራ ፋኖ አሁንም ትግሉን አጠናክሮ የሚቀጥል መሆኑ ነው እየተገለጸ የሚገኘው። በሰሜን ጎጃም ዞን ሰሜን መጫ ወረዳ ብርቃት ከተማ ከትናንትና ጀምሮ በአብይ አህመድ ብልጽግና ቡድን አገልጋይ በሆኑት አድማ ብትናና መከላከያ ከባድ የሆነ የእርስ በርስ ውጊያ መካሄዱም ተገልጿል። እርስ በራሳቸው በፈጠሩት የተኩስ ልውውጥ ነው የብርቃት ከተማ ነዋሪዎች በየሰፈሩ እየዞሩ ሕፃናትን አረጋዊነችን ጨምሮ ያገኟቸውን ንጹሃኖች በአሰቃቂ ሁኔታ መጨፍጨፋቸው የተገለጸውም ጎጃም የደም መሬት አድርገዋታል። ከሟቾቹ መካከል ይፍጣ ሚካኤል ክርስቲያን አስተዳዳሪን ጨምሮ ከወፍጮ ሲመለሱ የነበሩ እናቶችን፣ እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመንግስት ንጹሀን ላይ ርራይና አሰቃቂ ሁኔታ መግደላቸው ነው የተገለጸው። እስካሁን አስከሬናቸው ያልተነሱ ንጹሀን እንዳሉ ሆኑ አስከሬናቸው የተነሱ የንጹሀን ሟቾች ስም ዝርዝርም ተገልጿል። ገረመው ይመኖ ቻይና ይመኑ ዋላ መኑ አየነው ሙላቱ ዘላለም ጊዜ ጊዜው ደለለ አዳና አሪያ ጀምበር ጸጋውን ልቦነው እንዳሻው ሙሉ ቀን ስሜ ሙሉ ጌታ አለሙ ቄስ ዋሴ ግዛው ፈንቴ ያለልኝ እኔው ጎሎመ በለጠ ጌዛው ታደሰ ሙሉ ጌታ ጋሻው አዳሙ ጠና በላይ ማንጠግቦሻ በጀ ጠጅቱ አላምረው ታደሰ ሙሉዬ በለጠ ስንት አበባው አዳነ አለልኝ ዋለለ ታደለ ዋለ ልቦና ዋሻገር በእውቀቱ ጎበዜ ገሰሰ ጥላውን አባዋ ሞኒቸል ታደሰ ጥሌ አንችናፉ አጥናፉ ባለው ጌቾ ጥሩወርቅ ሙሉ በላይነሽ ደሴ ሞገስ ሽት፣ አቡሽ ታረቀኝ ወለላ ጌጡ ምትኩ ዋለ ፍቃዱ ፀጋይ ዋለ ንጉሱ አበባው ጌታቸው እንደዚሁም ደግሞ ትዜ ገብሬ፣ ጋሹ ሙሉጌታ፣ ጸና በላይ፣ ታደለ ሙሉ የተባሉና ሕጻናቶች ጭምር ግፍ ባለው ሁኔታ እርምጃ የተወሰደባቸው መሆኑ የተገለጸው ይህንን በተመለከተ ለመረጃ ይሆን ዘንድ ስማቸውን ሰጥተናል። የሚመለከታቸው የሰብአዊ መብት አካላቶችም እነዚህን በዝርዝር ሊሰጣቸው እንደሚችል ነው ከስፍራው ያገኘነው መረጃ የሚያመለክተው። ግፍ የበዛባት ምድር ሆናለች ኢትዮጵያ። ችግሩ ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስተምረው ልጅ አይኖራትም አለ የትምህርት ሚኒስትሩ። የክልሉ በፀጥታ ችግር ምክንያት የዘንድሮ የትምህርት ዘመን ምዝገባ እስከ የካቲት 3 2017 አራዝመው የነበረው የአማራ ክልል አሁንም ከአራት ነጥብ አምስት ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ነው የክልሉ ትምህርት ቢሮ የገለጸው። በተደጋጋሚ ጊዜያቶች የተማሪዎቹን የመማር አለም ችግር እየፈጠረ እንዳለ የገለጸው የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምሴ ሴንድሪስ እንዳስታወቁት በክልሉ የጸጥታ ችግር ከሶስት ሺ ስድስት መቶ በላይ ትምህርት ቤቶች ተዘግተዋል ሲል አምኗል። ችግሩ ከዚህ ከቀጠለ ነገ የአማራ እናቶች በዩኒቨርሲቲ የምታስመርቀው ልጅ አይኖራትም ነው ያለው። ይሁን እንጂ ለችግሩ መባባስና ይህን ያህል መከራና ስቃይ በሀገሪቱ እንዲበዛ ያደረገው ራሱ የክልሉ መንግስት። ዛሬ ይህንን አስተያየት የሚሰጡት የትምህርት ሚኒስትሩ የክልሉ ኃላፊ አይደሉም ኔ ይላሉ ብዙዎቹ። ዛሬም እንደዚህ አይነት ችግሮች እንዳይቀረፉ በተለይም ፋኖና ህዝቡ በጋራ ሆኖ የሚያቀርባቸውን ጥያቄዎች ተቀባይነት ማጣታቸው አደጋውን አባብሶታልም ሲሉም የቢሮ ኃላፊውን አስተያየት አጣጥለውታል። ፓርላማው ጣልቃ የሚገባበትን ስርዓት የሚደነግገውን አዋጅ አጽደቀውም፣ የህዝብ ተወካዮች ምክር ቤት ነው። በዛሬው ዕለት በአካሄደው ሁለተኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ መግባት ስነ ስርዓት ለመደንገግ ያወጣውን አዋጅ ምርምሮ ያጸደቀው። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ በትግበራ ላይ ያጋጠመውን ተግባራቶች ለመፍታት ያለ መሆኑን ነው የተገለጸው። በዚህ አዋጅ መሰረት እስካሁን በስራ ላይ የነበረው አዋጅ ቁጥር 335/1995 የሚተካ ሲሆን አዋጅ ቁጥር 1373/ ዝባር 2017 ሆኖ በሁለት ድምፅ ታቅቦ መጽደቁ ነው ተገለጸው። በተለይም በፓርላማው ፓርላማው ቁጭ ብለው አጨብጭበው ከማጽደቅ በዘለለ በሀገሪቱ ያለውን ችግር ለመቅረፍ በሚደረገው ጥረት ላይ የማያደርጉት አንድም ተሳትፎ አለመኖሩ ፓርላማውን አስተዛዛቢ አድርጎታል። በሌለበት የእድሜ ልክ ጽኑ ስርዓት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ ተገለጸ። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት ነው በአንዲት ግለሰብ ላይ የግድያ ወንጀል የፈጸመና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ የተገለጸው። ፍርድ ቤቱ ውሳኔውን ካስተላለፈ በኋላ ፖሊስ ጉዳዩን ሲከታተል ቆይቶ ማግኘቱን ገልጧል። ተከሳሽ ጌታቸው ዓለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2011 ዓ ም ከቀኑ አምስት ሰዓት ገደማ ነው። በንፋስ ስልክ ላፍቶ ከተማ ወረዳ ሁለት ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃው ስድስተኛ ፎቅ የሚገኘውን የክፍለ ከተማውን የፋይናንስ ኢኮኖሚ ልማት ቢሮ ውስጥ በመግባት የፍቅር ጓደኛ አይናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀል መፈጸሙ ነው የተገለጸው። አልፈልግም ብላኛለች በሚል ምክንያት ነው። በመካከላቸው በተፈጠረው አለመግባባት ግለሰቡ ከቢሮ ውስጥ እያሯሯጠ የተለያየ የሰውነት ክፍሎቿን በስለት በመጓት ህይወቷ እንዲያልፍ ያደረገው። ተከሳሹም በፖሊስ ቁጥጥር ስር ሆኖ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበት ክስ ተመስርቶበት የእድ ልክ ውሳኔ የተሰጠበት እንደሆነ አይዘነጋም። ተደብቆ የቆየ ቢሆንም አሁን ግን በፖሊስ ቁጥጥር ስር ውለዋል። ፖሊስ ብርቱካንን ጨምሮ በአራት የቤት ቴሌቪዥን ሰራተኞች ላይ የጠየቀውን የ14 ቀን ቀጠሮ የምርመራ ጊዜ በፍርድ ቤቱ ተፈቀደለት። በተጨማሪ የአራት የጣቢያው ሰራተኞች ላይ የቀረበው የጊዜ ቀጠሮ ለነገ ተቀጥሮ የፌደራል ከፍተኛ ፍርድ ቤት ፖሊስ በሽብር ወንጀል ጉዳይ ተጠርጣሪያቸው ባላቸው አራት የቤት ሰራተኞች የቴሌቪዥን ጣቢያ ሰራተኞች ላይ ነው የ14 ቀን የምርመራ ጊዜ የፈቀደለት ባለፈው አርብ ፍርድ ቤቱ በቀረቡት የጣቢያ ሰራተኞች መካከል የካሜራ ባለሙያውን አቶ ቶማስ ደመቀን ከእስር ተለቋል ተብሏል። ይሁን እንጂ በሌሎቹ ላይ ምርመራውን አጣርቶ ለተጨማሪ ፍርድ ውሳኔ የሚረዱ መረጃዎችን ማጠናከር ይቻል ዘንድ ጊዜ ቀጠሮ ነው የተሰጠለት። አቶ ደመቀ ከእስር መለቀቅ በፖሊስ ምርመራ መዝገብ ረዳቱን መረዳቱን የገለጸው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት መሆኑ ታውቋል። ችሎቱ የኢቢኤስ ሰራተኞች የተካተቱበት የስምንት ተጠርጣሪዎች ጉዳይ በመመልከት የጀመረው ባለፈው አርብ መጋቢት 19 እንደነበረ አይዘነጋ። የፌዴራል ፖሊስ ችሎት በአቀረበ ጊዜ የቀጠሮ መጠያቂያ ማመልከቻ ላይ በተጠርጣሪዎቹ ላይ ያካሄደ ያለውን ምርመራ በሰውና በመሰው ሰነድ ማስረጃ በስፋ ለማጣራት የአስራ አራት ቀን ቀጠሮ ጠይቆ ነበር። ፍርድ ቤቱም በጉዳዩ ላይ ብይን ለመስጠት ቀጠሮ ከመስጠቱ አስቀድሞ የፖሊስ ምርመራ መዝገብ እንዲቀርብለትም ትዕዛዝ ሰጥቶ አጣርቷል። በዚሁም በሽብር ወንጀል ለመጠርጠር አመላካች የሆኑ ነገሮች ከፖሊስ ምርመራ መዝገብ ተመልክቻለሁ ብለዋል። የጠርጠርጣሪዎቹን ደንበኞች ቢጠረጠሩም እንኳን የጥላቻ ንግግር ከአሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጣው አዋጅ ስር ባሉ ድንጋጌዎች እንደሆነ ያቀረቡት መከራከሪያ የተፈጸመ ጥፋት መኖሩን የሚያሳይ እንደሆነ ችሎቱ ጠቅሶ ይህንን እየተመለከተ የጊዜ ቀጠሮውን አራዝሞታል። በደብረ ብርሃን መጠለያ ካምፕ ያሉ ተፈናቃዮች ለከፋ ችግር መጋለጣቸውና አስቸኳይ እርዳታ እንደሚያስፈልጋቸው ጠየቁ። በደብረ ብርሃን መጠለያ ካምፕ ውስጥ ለዓመታት ለመኖር የተገደዱ ተፈናቃዮች አስቸኳይ እርዳታ እንዲደረግላቸው የጠየቁ ሲሆን ተፈናቃዮቹም ወደ ነበሩበት መመለስም ሆነ ሌላ የሚያፈሩበት ቦታ የሚሰፍሩበት ቦታ ተሰጥቷቸው ራሳቸውን ለማስቻል ይቻላቸው ዘንድ ነው ጥያቄያቸውን ያቀረቡት። በካምፕ ውስጥ ሕፃናት፣ አካለ ጉዳተኞች፣ አረጋዊና የአእምሮ ህመምተኞች እንደሚገኙም የገለጹት ተፈናቃዮች የሚሰጣቸውን እርዳታ ጊዜውን ጠብቆ ስለማይደርስ ለራብ እየተጋለጡ መሆኑ ነው የተራራው። ተፈናቃዮቹ በለጋሾችም ሆነ በበጎ አድራጊዎች እገዛ እንዲደረግላቸው ጥያቄያቸውን አቀርበዋል። ህይወት የምትሰጥ እናት ለሆስፒታል ለምን ትከፍላለች? ሲሉ ፕሬዝዳንቱ በነፃ እንዲታከሙ ፈቃድ ሰጡ። እናቶች የሚያደርጓቸው ከፍተኛ ስራዎች ግምት ውስጥ ሊገቡ ይገባል። የሰው ልጅ ህይወት የፈጠሩ በተለይም በሰው ላይ ከፍተኛ ለመውለድ የሚያደርጓቸው ስቃዎችን መከራ የሚያሳልፉ እናቶች ሕክምና በነፃ ሊያገኙ ይገባል ሲሉ ነው ፕሬዝዳንቱ የገለጹትም በቡርኪናፋሶ የአሉት ፕሬዚዳንት ከዛሬ ጀምሮ ይላሉ ማንኛውም በሁሉም የመንግስት ሆስፒታል ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ ተወስኖላቸዋል። በእኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ህይወት ወደዚች ምድር ለማምጣት ብዙ ክፍያ ስትጠይቅ ማየት አልፈልግም። ድሃ እናቴ እኔን ለመውለድ በሚከፈል ክፍያ ምክንያት እኔን ልታጣ ነበር። ፈጣሪ ባይፈቅድ ኖሮ እኔ በህይወት የለውም ነበር ዛሬ የዚች ሀገር ፕሬዝዳንትም አልሆንም ነበር። ስለዚህ ህይወት የምትሰጥ እናት ለሆስፒታል መክፈል የለባትም ሲሉ ገልጸዋል። ይሁን እንጂ በሌላ በኩል በኢትዮጵያ የሚገኙት ጠቅላይ ሚኒስትር አብይ አህመድ ግን በበኩሉ እናቶችን ማዳን ሳይሆን እናቶችን በመግደል ላይ መሆኑ በዚህ ምድር ላይ ምን አይነት ሰዎች እንዳሉ አመላካች ነው ይላሉ ብዙዎቹ። በሚያሳዝን ሁኔታ እናቶችን እየገደሉና እያስገደሉ የሚገኙ መሪዎች ዛሬም በዚህ ምድር ላይ መኖራቸው ይህንን የፕሬዝዳንቱን መግለጫና ውሳኔ ቢያዳምጡ መልካም ነውም ሲሉ ገልጠዋል። አውሮፕላን መውጣት አለብኝ ብሎ ሲታገል የነበረ ሰው ይህ ችግር ይፈጥራል በሚል ያለ ቦታው እንዲያርፍ መደረጉ ተገለጸ። ከሁለት መቶ በላይ ሰዎችን ጭኖ በኢንዶኔዥያ ወደ አውስትራሊያ ሲበር የነበረ አውሮፕላን ነው ወደ መዳረሻው ሳይደርስ መመለሱ የተገለጸው። ይህንን አይሮፕላን በአግባቡ እንዳይበር እንቅፋት ሲፈጥር የነበረው ግለሰብ አስወጡኝ፣ አናስወጣን በሚሉ ዝግ ውስጥ እንደነበረ ነው የተገለጸው። አውሮፕላኑ ለመመለስ የተገደዱበት ምክንያት ብዙዎቹ አስገራሚ አድርገታል። ጃንታር የሚባለው አየር መንገድ መነሻውን ከኢንዶኔሽያ ባሌ አድርገው መዳረሻውን ሜልቦር አውስትራሊያ አድርገው ነበር ሲበር የነበረው። ይሁን እንጂ ታዲያ የህንድ ውቅያኖስ ላይ ሲደርስ ነው አውሮፕላኑ ውስጥ የነበረ ተሳታፋሪ አውሮፕላኑ በር ካልተከፈተ ብሎ በማስቸገሩ አውሮፕላኑን ወደ ኢንዶኔዥያ መመለሱ የተገለጸው። አየር መንገዱ ለመንገደኞች ደህንነት ቅድሚያ ሰጣለው ሲሉም ድርጊቱን ተቀባይነት የሌለው ነው ሲልም ገልጦታል። ኬንያ የኬንያ መንግስት በተለይም በማይነማር ታይላንድ ለሚኖሩ ዜጎቹ ማሳሰቢያ ሰጠ የኬንያ ውጭ ጉዳይ ሚኒስትር መግለጫ እንዳቀረበው ከሆነ በተለይም በዜጎቹ ከማይናማር ታይላንድ እንዲሚቆሙ ዛው እንዲቆዩም ነው እየገለጸ የሚገኘው ሁኔታውን አጣርተን አንዳንድ መፍትሄዎችን እስከምንጸር ድረስ ባላችሁበት ጠብቁ ሲል ለዜጎቹ ማብራሪያውን ሰጥቷል። በውጭ ጉዳይ ሚኒስትሩ በኩል ዛ የምትገኙ በኤምባሲዎቹ በኩል አስፈላጊውን ጥረት እያደረግን ነው ነው ሲልም ነው የገለጸው። የኬንያ የውጭ ጉዳይ ሚኒስትር አቤትን ጨምሮ በሀገሪቱ የሚኖሩ ዜጎች ካልተመዘገቡ በባንኮክ በሚገኘው የኬንያ ኤምባሲና ምስራቅ አፍሪካ ማህበረሰብ ዲፕሎማቲክ ተልእኮ መረጃዎችን ማስመዝገብ እንዳለባቸው ያሳሰበ ሲሆን ለዚህም የሚሆኑ የኢሜይል እና የስልክ አድራሻቸውንም አስቀምጧል። አስፈላጊውን ሁሉ ገዛ እናደርጋለን አይዟችሁ የሚል ማስተዛዘኛም መላኩ ነው የተገለጸው። ታዲያ ይህ በእንዲህ እንዳለ የኢትዮጵያ በሚገኙ አሳሳቢ ደረጃ ላይነን የምንገኘው ሲሉ ገለጡ። የሰብአዊ ቀውስም ደርሶብናል ሲሉ ከአራት መቶ ሀያ ስድስት በላይ ኢትዮጵያውያን በታይላንድ ድንበር ላይ ተይዘው እርዳታ ጥሪ እያሰሙ የድረሱልን ጥሪም አቅርበዋል። በአዲስ በተገኙ በተለይም በማይነባር ከታገቱ በኋላ ወደ ሀገራቸው ለመመለስ ጥረት እያደረጉ ከአራት መቶ ሀያ በላይ ኢትዮጵያውያን በሁሉም ሰዓት በታይላንድ ድንበር ላይ የሚገኝ ካምፕ ውስጥ በአንድ ወር በላይ ተይዘው መቆየታቸውን እየገለጹ ነው የሚገኙት እነዚህ ኢትዮጵያን በአስቸኳይ ኢትዮጵያ መንግስት አልቃ እንዲገባ ወደ ሀገራቸው እንደሚመ ሲመለሱ ነው ጥሪ እያቀረበ ያለው በመከራ ስቃይ ውስጥ ነን የምንገኘው የሚሉት እነዚህ አካላቶች በድምጽ ጭምር መረጃቸውን ልከውልናል። አደጋ ውስጥ ነን ያለ፣ ነው የሚደርስልን ማንም የለም። በመከራ ስቃይ ውስጥ የምንገኝ ኢትዮጵያ፣ እኛን እንደ ዜጋ አያይንም። ሁልጊዜም የመከራ የስቃይ ሁኔታ ላይ ነኝ፣ ሲሉ እንዲህ መረጃውን ልከውታል። ሰላም እንዴት ናችሁ? አዲስ ነገር መረጃ ዛሬ አንዳንድ ሚዲያዎች ላይ የተሰራጨ መረጃ ይቺ ነበረ፣ የእናንተ ሚዲያ ጨምሮ ማለት ነው። ማይናማ ስለሚገኙ ኢትዮጵያውያን ያወጣችሁትን ዜና እናም ባየሁት ዜና ላይ እኛ ያለንበትን ሁኔታ ማንም የገለጸ የለም። ጭራሽ መረጃ ሁሉ ያላቸው አይመስልም። የመጡት ዛሬ አምሳ ሶስት ልጆች መጥተዋል ተዋለ ነው። አራት መቶ ሃያ ስድስት ሰዎች በማይና ማርና ታይላንድ ድንበር ላይ ታስረን ያለ ነው። በሶስት ህንፃ ውስጥ ነው ያለ ነው። በቢጂኤፍ ወይም ደግሞ ቦርደር ጋርድ ፎርስ የሚባለው ኃይል የሚችለውን ነገር እያገዘን ያለ ነው። ከነበርንበት ታግተን ከነበርንበት ቦታ ወጥን፣ በሚሊታሪው ስር ስርን ያለ ነው። አሁን ግን ስለኛ ማንም ሰው ማር እንትን ያለ የለም የዘገበ የለምና ምናልባት መረጃው ስለሌላችሁ ነው ወይስ ለምን እንዳልተዘገበ በዚህ ሁኔታ ስቃይ መከራ ውስጥ የሚገኙ ኢትዮጵያኖችን በተቻለ መንገድ ሊደርሱላቸው ይገባል እንላለን። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስልኝ እያልኩ የምሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውድ መንግስቴ ነኝ። መልካም ጊዜ